አገሽ ለማንኛውም እንግዲህ ዛሬ እንደነገርኳችሁ 25ኛ ዓመቴ ነው። የዛሬ ዓመትም አክብረን ነበር 24 23 አክብረና፣ በዚህ አመት ደግሞ 25 እናከብራለን። ኤሮስ አዲስ ነው የምንገኘው ራካቢው ድንቅ ሶስተኛ ፎቅ ላይ ነው የምንገኘው። በጣም የሚያምር አሪፍ ቤት ነው። ገብተን ደግሞ እንግዶች አሉ ጓደኞች ያሉ እነሱ ጋር ሄደን ራትን በላለን፣ እንጠጣለን፣ አሪፍ ጊዜ እናሳልፋለን። ወደ ውስጥ ንግባ፣ ተከታተሉ ለማንኛውም ቅዱስ እየታገለ ነው። ወደ ውስጥ እንግባ። አረ እንዳጥለኝ በዚህ ጋር ነው አይደል አጋይስ እንደነገርኳችሁ እንግዶች አሉ፣ ብዙ ሰው አለ። በጣም የሚያምር ቤት ነው። እኔ ለመጀመሪያ ጊዜ ነው ዛሬ ስመጣ። ሰላም ጤና ይስጥልኝ። እንዴት ነው? ሁሉ ሰላም አለ ጊዜ መስገን እሺ። እንዴት ነው? አረ ዮዮዮዮ ስላላች እንዴት ነው? ከዚህ ልጀምር ሻ አረ ችግር የለውም። እንዴት ነው ሀፒ 3 ሚሊዮን እንዴት ነው? ማማ ማሲሻ እንው ዜማ እንዴት ነሽ? ለማንኛውም ቁጭ በሉ አብርሽ። ያው አብረን ብንመጣም አብረ አንዋር ኢን ዘ ቢልዲንግ እላለሁ። አይ ጋይስ ቴንክዩ ስለመጣችሁ ወዳችኋለሁ፣ አከብራችኋለሁ። አሪፍ እራት አለ፣ መጠጥ አለ፣ ኮክቴል አለ ተብለናል። በላለን እንጠጣለን። ያው እንጫወታለን ማለት ነው። ዌልካም የመጀመሪያ ነው። እዚህ መጣ ታውቃለህ፣ እዚህ መጣ። ኧረ ኧረ ኧረ ተው። ናፒሻ የት ነበርክ አንተ? አየር ላይ ማለት እንዴት ነው አይ ጋይስ፣ ለማንኛውም እንግዲህ አሁን የሚቀርብልንን ራት ያለውን ነገር የቤቱ ማናጀር መጥቶ እንግዲህ ያስረዳናል ማለት ነው። ሰላም፣ ሃይ ጃ ማለበት ሙሳ፣ ሙሳ ሰላም። ቱ ኤሮስ ሶ ያለንበትን አድራሻውን ያለሽ ቴንክ ዩ ያለውን ነገር ንገረን፣ ንገረንና ምን ምን እስቲ አንተ አስረዳን ያለውን ነገር እሺ።

አራት ነው። መጀመሪያ የሚመጣው ሳላድ ነው፣ ኢትስ አፕታይዘር እንዲሆን። ከዛ ሰከንድ ኮርስ ሱፕ አለ፣ ጅንጀር ካሮት ሱፕ። ኢትስ ቬሪ ቴስቲ ነው፣ ተቀምሱትና፣ ኢትስ ኮኮናት ሚልክ አለው። ከዛ ሶስተኛው የቤታችን ሲግኒቸር ሾ ፓስታ፣ ቺክን ሾ ፓስታ አለው፣ ቺክን አለው። ኢትስ እሱን ኮኮናት ሚልክ አለው፣ ኢትስ ቬሪ ቴስቲ ነው። ከዛ አራተኛው የሚመጣው ነው። አይ መጀመሪያ እኮ በየኮርሱ ማለት ነው፣ በየኮርሱ ይመጣል። ከዛ አራተኛው ኮርስ ቺክንና ቢፍ ሀፍሀፍ ነው የሚመጣው። ስ ግሪልድ ነው። ከዛ አንዱ በክሬም ሶስ፣ አንዱ በቢፍ ባርበኪ ሶስ ነው የሚመጣው። ከዛ ዌልካሚንግ ድሪንክ ደግሞ አለ ለእናንተ መጀመሪያ ይመጣሉ። ሚሞሳ በሚሞሳ ይባላል። ኦሬንጅ ጁስ እና ስፓርክሊንግ ዋይን ነው፣ በሲምፕል ሲራፕ አለው። እሱም አፒታይዘር ነው። ከዛ መጨረሻ ላይ ደግሞ ዳይጀስቲቭ ኮክቴል ይኖረናል። ከዛ እያለን ኮርሱም እንቀጥላለን ማለት ነው። ሁሉም ይመጣሉ። ስለመጣችሁን አመሰግናለን በዚህ አጋጣሚ የቤት ስም አድራሻውና ኤሮስ ኤሮስ ኤሮስ አዲስ ራካ ላይ ሶስተኛ ፎቅ አትላስ ነው ያለው፣ አትላስ። አይ ጋይስ፣ ለማንኛውም እንግዲህ እንዳላችሁ ፎር ኮርስ አለ። ሁሉም በየኮርሳቸው ተራ በተራ ይመጣሉ። እንበላለን፣ ጠጣለን፣ አሪፍ ጊዜ እናሳልፋለን። የሚያስፈልጋችሁ ነገር ካለ ነገሩን። ቤቱ በጣም ያምራል፣ የሚያምር ቤት ነው። ስለዚህ ያ በተረፈ ወደ ራት ግብዣ እንሄዳለን ማለት ነው። ተከታተሉ። ነገር ስፒናሽ ነው በማር ነገር አለው። አይ ጋይስ ለማንኛውም ከመጀመሪያው ቀጥሎ እንደ ስታርተር ነገር ሰላጣ መጥቶልናል። ሰላጣው በኋላ ደግሞ እኛው ነው። አይ ጋሼ በሶ ቢላ ታውቃለህ? ከበሶ ቢላ የተሰራ ዳቦ እራሱ በጣም አሪፍ። እንግዲህ ጋይስ ሰላጣችሁን፣ ሰላጣ እየበላችሁ ብዙ ጊዜ እዚህ ጋ ሰላጣ የሚመገብ የለም ግን ሰላጣ እየበላችሁ።

ሽሮ ሽሮ ነው፣ ላይክ አለበት። ሽሮ ፓውደር፣ ሽሮ ክሬም ተበጥበጦ ከሚጥሚጣ ፍሬ ተመቻቹ ያለ ይሄ መጨረሻ አይደለም፣ ይመጣል። ዋናው ሶ ዋናው ይመጣል። የቤቱ ስፔሻል ነው። ሽሮ ፓስታ በሽሮ ነው የሚሰራው፣ በፓውደር ስለት። ከቺክን ጋር አይደል? ከቺክን ጋር ሶ፣ ለብቻ ለሚመጣ ሰው ሜኑ ለብቻ አለው። አለ አለ። ሽሮ ፓስታ ይባላል። ቺክን ሽሮ ፓስታ። እናመሰግናለን።

በላንዳን እሺ ወይ ከፍቲ ዞር ብላ አለ የሆነ ምግብ ነው፣ ግን እንዳየሁት ከሆነ እዚህ ቤት ለግጀሪ የሆነ ምግብ አላቸው። ማለትም ከስታርተር ጀምሮ በጣም አሪፍ አሪፍ ምግብ ነው ያላቸው። በተረፈ ሳሁን ይመሰክራል። ዋናው ምግብ ገና ይመጣል ተብያለሁ። በድጋሜ ያከበር ነው ቶማክ አራ ጨብጭውልኝ። እን ምንድን ነው ቶማክ? ስቴክ እንዳለ። መልካም ለሁሉም ቶማክ እየቀረበለው

አኖር እንብላ እያለች ነው። ስሙ አይ ዶሪ ኧረ ና ያው ነው። ከዚህ ሞክር ማን ቶም

ምን እንዳሳካው ህልሜን እንዳሳካው እናንተ ህልማችሁ እንዲሳካ ጸልይላችኋለሁ ላችሁ በዚህ አጋጣሚ እንደዚህ ጠንካራ ሰበስብ ነው። በዚሁ ጠንካራ ሆነ ራሳችን እርስ በርስ ተመካከልን ብናድግ ደስ ይለኛል። ያለ ምክንያት አይደለም የተሰበሰብነው። በጣም ታለንት የሆኑ ሰዎች ነን፣ ወጣቶች ነን። እርግጠኛ ነኝ ከሰላሳ በላይ ገና ልጆች ነን ሁላችንም ብዙ ነገር ወጥተን አያ ደስ ይለኛል። መልካም ዘመን ይሁን።

አይ ጋይስ ለማንኛውም እንግዲህ የራሳችንን ጨርሰናው ልንወጣ ነው። በጣም የሚጣፍጥ ብዙ አይነት ምግቦችን በልተናል። አረፍ ጊዜ ነበር ቤቱን። አሁን የምታዩት ቤት በጣም በጣም ያምራል። ብዙ አይነት ምግብ አላቸው። ቤቱ ያምራል።